የሀላባ ብሔረሰብ የየዕለት ከዕለት እንቅስቃሴው እያንዳንዱ ክዋኔዎች ሁሉ የሚመሩበት የሚተዳደሩበት ስርዓት ሴራ ይሰኛል። በባህላዊ ዳኝነቱ የሚሳተፉ የሀገር ሽማግሌዎች ከየመጡበት አካባቢ ዱዱቦ ማለትም ዜና ወይም ደግሞ መረጃ እዚህ ለተሰበሰቡት ያቀርባሉ። ከዛም ወደ ጉዳዩ ይገባና የፍርድ ሂደቱ ይጀምራል። በመረጃ ልውውጡ የሀገር ውስጥ የአጎራባች ብሔረሰቦችና በየአካባቢው የተፈጠሩ ጉዳዮች ይካተታሉ። ከባዱ ሸዋኮ ስንቅሊ ኩሌንዋ ኑሬ ከባዋሺ ጡማ እስታዶሚያ ደጉጠሙ ከግብርና ስራችን በተጨማሪ ለልጆቻችን ስቴዲየም ለመገንባት እየተንቀሳቀስን እንገኛለን። ሙንዲሲሱ የዘንድሮ ክረምት በጥሩ ሁኔታ አልፎልናል። የህግ የበላይነትን ለማረጋገጥ እየሰራን ነው። ህግን የሚጥስ ነገር ካለ ኦገቴ የሚያስ ምክክር የሚያስፈልግበት ነገር ካለ በዱድቦ ይነግራል። ሴራውን ከሴራ ውጭ የሚሰራ ሰውም ካለ ይነግራል። የሚመጣው ካላባ ከሀምሳ በላይ ወይ ከስልሳ ወይ ሰማኒያ አካባቢ ዳኛ አለው። የቤት ዳኞች አሉ። ይህንን ወገቴ የሚመጡት እነሱ ናቸው። እኔ ለምሳሌ ጥሮምቦራ ነች። ጥሮምቦራ ድጆም ወይራም ቅርብም ሩቅም ያለው ወክዬ የሚናገረው ለምሳሌ እኮ ነው እኔ ነኝ። በአላባ ብሔረሰብ በሰፊው ከሚካሄዱ የስርቆት አይነቶች ውስጥ ግንባር ቀደሙ የቤት እንስሳት ስርቆት ወይም ዘረፋ ነው። በዚህ ኦገት የሴራ የሀገር ሽማግሌዎች የተሰበሰቡት የስርቆት ወንጀልን ለመዳኘት ነው። ከሳሽና ተከሳሽ በቆርቶዎች አማካኝነት እንዲቀርቡ ተደርጓል። ከሳሽ ስለተሰረቀው የቁም ከብት መቼና ማን እንደሰረቀው በዝርዝር ያስረዳል። ከሲፋቶ ጎሳ ጊዳኖ ከሚባል ጎሳ ነው የመጣሁት። አቶ አያኑ ራሙን የተባለ ሰው እንስሳ ሰርቆኝ ነው የመጣሁት። የሰረቀኝ ሁለት ላሞች እንደምታውቁት የወላድ ላሞችን ጥቅም ዘርዝሬ አልጨርሰውም። አፈነ ሲራ ዳጋን አላንቱ አዞሲ ላፋ አፋ ኢዘቹ አፋ ኢላንቹ አፋ እዚህ ትክክለኛ ፍትህ ስላለ ነው የመጣሁት። ፍትህ አግኙልኝ፣ ፍረዱኝ። በቤተሰብም በወንድሙም ማስመክሬ ሊሰማኝ አልቻለም። በጎሳም ሞክሬ እምቢ አለኝ። ለዛ ነው እዚህ ሸንጎ የመጣውት። ተከሳሽም ወንጀሉን አልፈጸምኩም ሲል የእምነት ክህደት ቃሉን ይሰጣል። ጣማጤ ንበሂሬ ንቤሉ እሺ ጊዛ መጋኑ ፉሹ ሐቁን ፈጣሪ ያውጣ። እዚህ በእናንተ ፊት ቆመ መዋሸት ኃጢአት ነው። የእናንተ ምላስ ሰይፍ ነው፣ ዐይናችሁም እሾህ ነው። ሻፉሽዬ አዋጆ ከቤተሰቦችና ከጎሳ መሪዎች ጋር የምመካከርበት ጊዜ ስጡኝ። ከዚያም ለተከሰስኩበት ጉዳይ መልሴን አቀርባለሁ። መረ ቃይ ሆገን ካንዲ ምን ከዳኝን ከሙሪቺን ከጣጭ ማልሳ አሳንቺን እዩ ቤተሰቦቹና የጎሳ አባላቱ እንዳትዋሽ መጥፎ ነገር ታመጣብናለህ በማለት እንዲያምን ይጠይቁታል። ሀላባዎች የምሉት ነገር አለ። እዚህ ቦታ ላይ ሀላቢች እልስ ዋሀባ አራቢስ ማላሀባ ይለዋል። በጣም ትልቅ ማስጠንቀቂያ ነው። ሀላባ አይኑ ውሃ እንዳይመስልህ፣ ምላሱ ስጋ እንዳይመስልህ፣ አይኑ ይወገሃል ምላሱ ይቆርጣሃል እያለው ነው። ስለዚህ ሁሉም ይጨነቃል። ወንጀል የሰራው ወንጀል የሠራው እንኳን እዛ ቦታ ላይ ችክ ብሎ ዝም ብል፣ ቤተሰቦቹ ወላጆቹ የቅርብ ሰዎቹ ዝም አይሉትም። ይዘውት ሊመክሩት ወደ ዳር ይወስዱታል። ወደ ዳር ወስቶ አንተ ረብ በዚህ ሰው አይን ውስጥ በነኚህ አባቶች በእማሞች በአዝማቾች በጋዞች፣ በገራዶች፣ በሀገር ሽማግሌዎች አይን አትግባ። እነሱ ያልሁን ነገር ተቀበል። ብር፣ ገንዘብ፣ ከብት የሚያስቀጣ ከሆነ ቅጣቱ ያንተ ብቻ አይደለምኮ እኛ ዘመዶች፣ እኛ ቤተሰቦች፣ እኛ ጎሳዎች አብረን ነው የምንከፍለው። ለምን አንተ ትቀጠፍብናለህ ተብሎ ይመከራል። በትክክልም ባህሉ እንደዛ ነው። ለምሳሌ ቤት ያቃጠለ ነፍስ ያጠፋ ካለ እሱ ብቻ አይደለም ከፍሎ፣ ቤተሰቦቹ፣ ጎሳዎቹ አራት ማዕዘን የምባል ነገር አለ። የአባቱ እናት አባት ወገን፣ የእናቱ እናት አባት ወገን በሙሉ እዳውን ይከፋፈሉታል። ይሄ ለእያንዳንዱ ለዛ ቤተሰብ አባል ትከፋፈል ምንት ነች። እሱ ብቻ አይደለምና ከሐቅ አይወጣ እውነቱን አይደብቅም። በጣም አልፎ ከሄደ ምናምን ነገር ይሄን ሸንጎ ሰንጥቀውጣ ይባላል። እዛ ግን ብዙ የምደርስ ነገር የለም። አልፎ አልፎ ከደረሰም ሸውጎ ሰንድቆ ለመውጣት ማንም አይደለም።